ደስተኛ መሆን ትፈልጋለን? ቅዱስ ዮሐንስ አፈወርቅ። ደስተኛ መሆን ትፈልጋለን? በእርግጥ የተባረከ ቀንን እንዴት ማሳለፍ እንደሚገባ ማወቅ ትሻለን? አንድ መንፈሳዊ መጠጥ ሰጣለሁ። ይህ መጠጥ ለስካራም ሰዎች እንደሚጠጡትና ንግግርን እንደሚያጠፋ አይነት መጠጥ አይደለም። ይህ መጠጥ አንደበታችን እንዲኮላተፍ የሚያደርግ አይደለም። ይህ መጠጥ ዓይናችን በደንብ ማየት እንዳይሳነው የሚያደርግ መጠጥ አይደለም። መዝሙር መዘመርን ተማር። ያን ጊዜም ደስታን በርግጥ ታየዋለ። በንቁ ህሊና በተከተተ ልቦና መዘመር የሚችል ሰው በቀላሉ በመንፈስ ቅዱስ ይሞላል። የዲያብሎስ መዝሙራትን ብቻ የምታዘም ከሆነ ግን ወዲያው በርኩስ መንፈስ ትሞላለህ፣ ያድረብሃል። የአባታችን ቅዱስ ዮሐንስ አፈወርቅ አጠራጠር ያሉ መንፈሳዊ ምክሮችን ነው። ይህ መንፈሳዊ ምክር ለብዙ ወንድሞችና እህቶች እንዲደርስ ላይክ እና ሼር በማድረግ ይተባበሩ። እንዲሁም የዚህ ቻናል ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሆኑ። ምክረ ቅዱሳን። አቤቱ ጌታችን ስምህ በምድር ሁሉ ምንኛ ድንቅ ነው። መዝሙር ስምንት ከቁጥር አንድ በመንፈስ ቅዱስ ተቃይቶ እየተናገረ ያለው ክቡር ዳዊት ስምህ ምንኛ ድንቅ ነው እያለ ነው። ምን ያህል ድረስ ድንቅ እንደሆነ ግን መጠኑን አልተናገረም። ድንቅነቱን መለካት ለእርሱ ከዳዊት አቅም በላይ ነውና፣ ስለዚህም የድንቅነቱን መጠን ከመናገር ይልቅ አግንኑና ከፍ አድርጎ ገለጸው። እንግዲህ ባህሪ እግዚአብሔርን እንመረምራለን ብለው ራሳቸውን ባተሌ የሚያደርጉ ሰዎች ወዴታሉ? ተመልከቱ። ክቡር ዳዊት ስሙን እንኳ ለመናገር መደነቅን ተሞልቶ ከነበረ በመንፈስ ቅዱስ የተቃኘው ጸሐፊ ስሙ ምን ያህል ድንቅ እንደሆነ ለመናገር እንኳን ከእርሱ አቅም በላይ ሆኖበት ከነበረ ባህሪውን ማወቅ ይቻለናል ብለው የሚናገሩትን ሰዎችማ ይህን ድፍረት ስለመናገራቸው ሊደረግላቸው የሚችል ይቅርታ እንደምን ያለ ይቅርታ ነው? ስምህ ምንኛ ድንቅ ነው። በእርግጥም በስሙ የሞት ኃይል ጠፍተዋል። በስሙ አጋንንት በሰንሰለት ታስረዋል። በስሙ መንግሥተ ሰማያት ተከፍታለች። በስሙ የገነት ደጅ ወለል ብሎ ተከፍተዋል። በስሙ መንፈስ ቅዱስ ወደዚህ ዓለም ተልኳል። በስሙ ባሪያዎች ነፃ ወጥተዋል። በስሙ ጠላቶች ልጆች ሆነዋል። በስሙ በአዳን ወራሾች ሆነዋል። በስሙ የሰው ልጆች መላእክት ሆነዋል። ስለ መላእክት የምናገረው ስለ ምንድን ነው? አምላክ ሰው ሆኗልና ስሙም አምላክ ሆኗልና ሰማይ የምድርን ተፈጥሮ ተቀብላለችና፣ ምድርም በዘባነ ኪሩ የሚቀመጠውን ከሠራዊቱ ጋር ትቀብላለችና። በስሙ የጥል ግድግዳ አፈረሰ። በስሙ መለያየት ጠፋ። በስሙ ጨለማ ተወገደ፣ ብርሃንም ተንቦገቦገ። በስሙ ሞት ተዋጠ። አቤቱ ጌታችን ስምህ ምንኛ ድንቅ ነው! ታስበው ዘንድ ሰው ምንድን ነው? መዝሙር 8 ከቁጥር 4። ታስበው ዘንድ ሰው ምንድን ነው? የሚታዩ ፍጥረታት ሁሉ የተፈጠሩት ለሰው ነው። ከአዳም አንስቶ እርሱ ጌታችን እስከሚመጣበት ድረስ ያለው ጊዜ የተሰናዳው ለሰው ነው። ገነት የተዘጋጀው ለሰው ነው። ትዕዛዛት የተሰጡት የሚሰጡት ለሰው ነው። ተግሣጻት የተዋደዱት ለሰው ነው። ተአምራት የሚከናወኑት ለሰው ነው። ሕግ ከተሰጠ በኋላም የሚቀጣው ሰው ነው። ሲተገብረውም የሚሸለመው ሰው ነው። አምላክ ሰው የሆነው ለሰው ነው። በወዲያኛው ዓለም የወርሰው ዘንድ ስለተዘጋጀለት በጎ ነገር ማናም ልቶ ሊናገር ይችላል። ክቡር ዳዊት ታስበው ዘንድ ሰው ምንድን ነው? ማለቱ እንደዚህ እሱብ ድንቅ የሆኑ ልዩ ጸጋዎችን ተሰጠን ዘንድ ሰው ምን ቢሆን ነው ብሎ በሕሊናው እያሰላሰለ ነው። እኛም ብንሆን እስካሁን ድረስ ለሰው የተደረገውን ነገር ስናስበው የተደረገው ነገር ሁሉ ለሰው ጥቅም ተብሎ የተደረገ እንደሆነ ስናስተውለው ገና በወዲያኛው ዓለም ሊደረግለት ያለውን ነገር ስናስተነትነው ፍጹም በሆነ መደነቅ እንያዛለን። ከዚያም ይህ ፍጥረት በእግዚአብሔር ዘንድ ምን ያህል ልዩ ክቡር ፍጥረት እንደሆነ እናስተውላለን። አስተውለንም አንቀርም። ታስበው ዘንድ ሰው ምንድን ነው ብለን እንደነቃለን። መዝሙር ዘጠኝ ከቁጥር 1። አቤቱ በፍጹም ልቤ ለአንተ እናዘዛለሁ። አቤቱ በፍጹም ልቤ ለአንተ እናዘዛለሁ። ሁለት አይነትን ኑዛዜ አለ፦ ገዛ ራስን ኃጢአት መንቀፍና እግዚአብሔርን ማመስገን። በፍጹም ልቤ ማለቱስ ምንድን ነው ቢሉ? በፍጹም ትጋት፣ በፍጹም ቅንዓት ሲል ነው ደግ ነገር ገጥሞኛል ብሎ አይደለም፣ ተቃራኒውን ነው እንጂ። የምስጋና አንድ ልዩ ምልክቱ፣ የደገኛ ሕሊና አንዱ መለያው በአውሉና በወጀም መካከል ሆኖ እግዚአብሔርን ማመስገን ነው። ስለ ሁሉም ነገር ምስጋናን ማቅረብ፣ ስለተቀበሉት በጎ ነገር ብቻም አይደለም ስለተቀበሉት መከራም ጭምር እንጂ ታላቅ የሆነ ሹመት፣ ሽልማት የሚያስገኘውም ይህ ነውና፣ ተመልከት። በጎ ነገርን ስለተቀበልክ ስታመሰግን እዳ እየከፈልግ ነው ለእግዚአብሔር። ደግ ያይደለ ነገር ስለመቀበል ስታመሰግን ግን እግዚአብሔርን ባለ እዳ እያደረከው ነው። መዝሙር 11 ከቁጥራን ይላል አቤቱ አድነኝ ደግ ሰው አልቋልና። አቤቱ አድነኝ ደግ ሰው አልቋልና። በሃይማኖት መጽናት በጎ ስራን መስራት በራሱ ከባድ ነው። አርአያ ሊሆኑ የሚችሉ የሚያጽናኑ ደጋግ ሰዎች ሳይኖሩ ሲቀሩ፣ ይህ ደግሞ ይበልጥ ጭንቅ ነው። አንድ መንገድ የሚጓዝ ሰው እንዲሁ በመጓዙ የሚያገኘው ፈተና ብዙ ከሆነ ተጓዡ ብቻውን ሲሆንና ከርሱ ጋር አብሮት የሚጓዘው ከሌላ ደግሞ የበለጠ ፈታኝ ነው። በመንፈሳዊ ሕይወትም እንደዚሁ ነው። በሌላ አነጋገር የባልንጀራና የወንድም እህት ማጽናኛ አይዞ ባይነት እንደ ቀላል የሚታዩ ነገሮች አይደሉም። እንዲህ በመሆኑም ቅዱስ ጳውሎስ ለፍቅርና ለመልካምም ስራ እንድንነቃቃ እርስ በርሳችን እንተያይ ለፍቅርና ለመልካምም ሥራ እንድንነቃቃ እርስ በርሳችን እንተያይ አለ። ዕብራውያን 10 ከቁጥር 24። በዘመነ ብሉ የነበሩት ቅዱሳት ይበልጥ ንኡዳን ክቡራን እንዲሰኙ ያደረጋቸው ዋናው ምክንያት ይህ ነው። ስለ ሰሩ ደግ ምግባር ብቻ ሳይሆን ደግ ምግባርና ይህን የሚያደርግ ሰው ባልነበረበት ዘመን ኖረው ይህንን በማድረጋቸው። መጽሐፍ ቅዱስ ይህን አስመልክቶ ሲናገር ነሆም በትውልዱ ፍጹም ጻድቅም ሰው ነበር ማለቱም ስለዚህ ምክንያት ነው፣ በዘፍጥረት 6 ከቁጥር 9። ስለዚህ ምክንያት አብርሃምን እናመሰግነዋለን። ስለዚሁ ምክንያት ሎጥን ከፍ ከፍ እናደርገዋለን። ስለዚህ ምክንያት ሙሴን እናከብረዋለን። በዚያ በድቅድቅ ጨለማ ውስጥ እንደ ከዋክብት አብርተዋልና፣ በእሾህ መካከል ሆነው ሳይታነቁ አድገዋልና፣ ቁጥር በሌላቸው ተኩላዎች መካከል በጎች ሆነዋልና፣ የሌላውን ሰው ሁሉ ተቃራኒ መንገድ ተጉዘዋልና ጉዟቸውም አላቋረጡምና፣ እነዚህን ቅዱሳን ኡዳን ክቡራን እንላቸዋለን። ተመልከቱ፣ በአንድነት ሆነው መሄድ በራሱ ጉዞው አድካሚ ከሆነ፣ በቁጥር እጅግ ብዙ ከሆኑ ሰዎች ተለይቶ ለብቻ መጓዝ ለብቻ ሆኖ ብዙ ሰው ከሚጓዝበት መንገድ በተቃራኒው መንገድ ደግሞ አንድ ሰው ብዙ ተግዳሮቶች ይገጥሙታል። ማዕበል ሲኖር ለአንዲት መርከብ ወደፊት መጓዝ ከባድ ከሆነ ምግባር ሃይማኖት ሲሆን ደግሞ የበለጠ ከባድ ነው። ስለዚሁ ዋና ምክንያት ይህ ጻድቅ ሰውም ዳዊትም በጊዜው በምግባር በሃይማኖት የጸናው እርሱ ብቻውን ስለነበረ፣ ሰው ሁሉ በተቃራኒው መንገድ የሚሄድ ስለነበረ አቤቱ አድነኝ በማለት መጠጊያውን ረድኤት እግዚአብሔርን አደረገ። ስለዚህ ሌላ ምንም ሳይሆን እንዲህ ማለቱ ነው፣ የረድኤት እጅህን እሻለሁ፣ ሰማያዊ ጸጋን እፈልጋለሁ፣ ትረዳይ ዘንድ እለምንሃለሁ። ከሰው ሁሉ ተቃራኒ መንገድ እየተጓዝኩ ስለሆነ እጅግ ትረዳይ ዘንድ እማጸንሃለሁ። ቅዱስ ነኝና አድነኝ አይደለም ያለው፣ ደግ ሰው አልቋልና እንጂ ይኸውም ደጋግ የተባሉ ሰዎች ጠፍተው እንደነበረና ክፋትና አመጻ ገኖ እንደነበረ፣ እንደዚሁም ይህ ብዙ ሰዎችን በክሏቸው እንደነበረ ሲገልጽ ነው። ስብሃተ እግዚአብሔር እስኪ ንገሩኝ፣ ስብሃተ እግዚአብሔርን የማይሰማ ሰው ከእንስሳት በምን ይለያል? ክቡር ዳዊት እንዲህ ይላል ወከመ አርዌ ምድር እጽምት እዝኒሃ ጆሮዋ እንደደነቆረ እባብ ያለው ይህንን አይደለምን? መዝሙር 57 ከቁጥር 4። ታዲያ ስባት እግዚአብሔር ቃለ እግዚአብሔርን የማይሰማ ሰው አእምሮ ከሌላት ከዚህ ጆሮዋ ከተደፈነ እንስሳ በምን ይለያል? እግዚአብሔርን ማመስገን ሰው መሆን ከሆነ እግዚአብሔርን አለማመስገን ከእንስሳነት ውጭ ምን ተብሎ ስያሜ ሊወጣለት ይችላል? እስኪ ተመልከቱ። ጌታችን ክርስቶስ ከመላእክት ጋር ሊያስተካክለን ቅዳሴያቸው፣ ውዳሴያቸው እንድንመስላቸው ወደዚህ ምድር መጥቶ ሳለ እኛ ግን ወደ እንስሳነት ወርደን ስንገኝ እንደምን ያህል ምስኪናነን። ከሰባት እግዚአብሔርም ወርዶ ቡድን ማገልገል በፍቅረ ነዋይ መታወር፣ በቁጣ መገንፈል፣ መኮናተል፣ መማታት የሰውነት ሳይሆን የእንስሳት መገለጫዋ ነው። እንዲያውም እንስሳት እንደዚያ ቢሆኑ እንደዚያ መሆን በተፈጥሯቸው ውስጥ ስላለና አእምሮ ስለሌላቸው ነው። ሰው ግን እንደዚያ የሚሆነው በገዛ ፈቃዱ ነው። በገዛ ፈቃድ እንደዚያ መሆን ደግሞ በተፈጥሮ ከመሆን ይከፋል። ምስጋና ምንድን ነው? ምስጋና ምን እንደሆነ ትማር ዘንድ ተወዳለን። እንኪያስ ስለስቱ ደቂቅን አድምጣቸው። እንዲህ ያሉትን እየተውነኛ በድልናል ስተናልና በሁሉ በደልን መልካም የሆንልን ዘንድ እንዳዘዝከን ሕግህን አልጠበቅንም፣ ትእዛዝንም አላደረግንም። ያመጣህብንና ያደረክብን ሁሉ በእውነተኛ ፍርድ አደረክብን። ጸሎተ ሰለስቱ ደቂቅ ምዕራፍ 6 ቁጥር 8። የራስህን ኃጢአት መናዘዝ ይህ እግዚአብሔርን በኑዛዜ ማመስገን ነውና ስፍር ቁጥር የሌለውን የራስን በደል አስቦ እዚያ ተስተካካይ የሆነ ቅጣት እንዳይቀበሉ ማዘን እግዚአብሔርን ማመስገን ነውና ከሰዎች ሁሉ አመስጋኝ የሚባለው እንደዚ ያለ ሰው ነውና። ተዘክሮተ እግዚአብሔር እግዚአብሔር የሚወዳችሁ አንድም እግዚአብሔርን የምትወዱት ወንድሞች ሆይ፣ ልቡናችሁ ከእግዚአብሔር ነገር ጋር አንድ ከሆነች እግዚአብሔርን ማሰብ በልቦናችን ጽንታ ከኖረች ስራችን ሁሉ የተከናወነ ነው። ምንም ይሁን ምን አያስቸግረንም። ከችግራችን በላይ ብርቶች እንሆናለን። አንድ ሰው ወዳጁን ባየ ጊዜ ወይም የወዳጁ ስም ስለተጠራ ብቻ በውስጥ በአፋ ደስ የሚለው ከሆነና ስራ ሁሉ የሚከናወንለት ከሆነ ፍቅር እግዚአብሔርን ዘወትር በልቦናው የሚያስብ ሰው ደግሞ ከዚህ በበለጠ መከራ በደረሰበት ጊዜ እጠፋ አለሁ ብሎ አይጠራጠርም። መከራው አይታወቀውም። ነገሮች ከአቅማችን በላይ የሚሆኑብንና የሚያስቸግሩን ልዑል እግዚአብሔር ስለኛ እንደሚያስብ ካላወቅን ወይም ከዘነጋን ብቻ ነው። እግዚአብሔርን ማሰብ ስናቆም እንኳንስ ከባዱ ይቅርና ቀላሉን መስራት አይቻለም እግዚአብሔር በዚህ ጊዜ የሚለን ነገር ቢኖር ልጅ ሆይ አንተ ቀድሞ ባታስበኝ እኔም ረሳሁ የሚል ነው እኛ አስቀድመን ባናስበው እርሱም ሲለየን ዋጋ የማይሰጡ ጸዋተው መከራዎች እጽፍ ሆነው ይመጡብናል እኛ ብናስበው እርሱም አሰቡ ባናስበው መለየቱ እርስ በርሳቸው እንደ ሰንሰለት የተያያዙ ናቸውና እግዚአብሔር እኛን ማሰቡ ጸጋ፣ ክብር ያስገኝልናል። እኛም እርሱን ማሰባችን እርሱን እንዲያስበን ያደርገናል። በድካም የሚሰራውን ያለ ድካም እንሰራዋለን። ጀምርነውን መፈጸም ያሻኖን ማግኘት ይቻለናል። ክቡር ዳዊት አምላኪ ሆይ ነፍሴ በእኔ ውስጥ ታወቀች። ስለዚህ በዮርዳኖስ ምድር በአርሞኔምም በታናሹ ተራራ አስብሃለሁ ማለቱም ዘወትር እግዚአብሔርን ማሰብ እንዲገባን ሲያስተምረን ነው። ስለየትኛው እናመስግን? እግዚአብሔር የሚወዳችሁ ውድ ወንድሞቼና እህቶቼ ወይ እግዚአብሔር በስጋ ከባረከን በላይ በነፍስ የባረከን ይበልጣል። ስለዚህ ልናመሰግነው ይገባናል። ምድራዊ መጠጥንና ምድራዊ መብለን ከመስጠት መንፈሳዊ መጠጥንና መብለን መስጠት ይበልጣልና፣ እግዚአብሔር አስቀድሞ ለእስራኤላውያን እናውን የሰጣቸው በኋላም እስራኤል ዘነፍስ ለምንላቸው ለእኛ ቅዱስ ሥጋውን ክቡር ደሙን የሰጠን ስለዚህ ነውና በስጋ ከሰጠን ይልቅ በነፍስ የሰጠን ስለሚበልጥ እግዚአብሔርን እጅግ ልናመሰግነው ይገባናል። እግዚአብሔር በስጋ ሲባርከን በዚያው በስጋዊ ነገር ላይ ብቻ እንድንቀር አይደለም፣ የበለጠ ወደ እርሱ እንድንቀርብ ነው እንጂ ስጋዊውን ስጦታ ይዘን የምንቀር ከሆነ ግን ዓለማዊውን ሰተናለልና እናስተካክል ይገባናል። ተወዳጆች ሆይ በአፋ ከተባረክ ነው ይልቅ በነፍሱ የተባረክ ነው ይበልጣልና ስለዚያ እግዚአብሔር ልናመሰግነው ይገባናል ብዬ እማልዳቸዋለሁ። ለምን መንፈሳዊ ነገር ከኛ ዘንድ ካለ ስጋዊ ነገር ቢቀርም አይጎድልብንምና አስቀድመን መንግሥቱንና ጽድቁን እንድንሻ የተፈለገውም ለዚህ ነው። የምውዳችሁ ልጆቼ አስቀድመን እውነተኛውን ሀብት ይኸውም ሰማያዊውን ሀብት እንለምን፣ እርሱንም ለማግኘት እንጣጣር ብዬ እማልዳችኋለሁ። ሌላው ከዚህ በኋላ ይቀጥላል። እኛ ስለ ለመንን ሳይሆን ልቡናችን ዋናውን ስለፈለገ ጸሎታችንን የምናገላብጠው ከሆነ ግን በነፍስ በስጋ የተጎዳን እንሆናለን። ያም ይህም ሳናገኝ በሁለቱ የተጎዳን እንሆናለን። እግዚአብሔርን ተጣርተን ባልሰማን ጊዜ እናመስክ ነው። እግዚአብሔርን ተጣርተን ባልሰማን ጊዜም እናመስክ ነው። ክቡር ዳዊት ሲናገር እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል ብሏል። መዝሙር 4 ቁጥር 3። በዚህ መነሻነትም ታዲያ ብዙ ሰዎች ጸሎታቸው የማይሰማው ለምንድን ነው ብሎ የሚጠይቅ ሰው ሊኖር ይችላል። እኔም እንዲህ ብዬ መልስለታለሁ፣ እነዚህ ሰዎች የማይጠቅማቸውን ጸሎት ስለሚጸልዩ ነው። አዎ፣ በዚህ ጊዜ ጸሎታቸው ባይሰማ ለነርሱ በጎ ነው። እግዚአብሔር የማይረባንን ነገር በለመን ነው ጊዜ ለመናችንን የሚሰማ ቢሆን ኖሮ ጸሎታችን በመስማቱ ብቻ ደስ ባልተሰኘን ነበርና። ስለዚህም እግዚአብሔርን ተጣርተን ባልሰማን ጊዜ እናመስግነው፣ የማይረባንን ነገር ለምነነው ጸሎታችን ከሚሰማን ባይሰማን ይሻለናልና። አንዳንድ ጊዜም ጸሎታችን በግድየለሽነት የሚቀርብ ከሆነ እግዚአብሔር መልሱን ያዘገይብናል። ለምን ቢሉ? ከሙ ቀልብ የምንጭ ጸሎት እስክናደርስ ድረስ ይህ በራሱ ለእኛ የሚሰጠው በቆየት ቀላል አይደለም። መጽሐፍ እንዳለ እናንተ ክፉዎች ስትሆኑ ልጆቻችሁ መልካም ስጦታ መስጠትን ካወቃችሁ፣ ከእናንተ በላይ የስጦታን ምንነት፣ መቼ መስጠት እንደሚገባው፣ ምን መስጠትም እንዳለበት የሚያውቅ እግዚአብሔርም መስጠት ያውቅበታል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 11። ስለዚህም ነው ብዙ ጳውሎስ የማይገባውን ነገር ለምኖ እግዚአብሔር ጸሎቱን ያልሰማው። ለዚህም ነው የተወደደው ሙሴ ፊትህን አሳየኝ ብሎ በለመነው ጊዜ ልመናውን ያልተቀበለው። ስለዚህ እኛም ጸሎታችን ባይሰማም እንኳ እግዚአብሔርን እናመስግን እንጂ ተስፋ አንቁረጥ። ልል ዘሊል ሆነን ጸለይን ከሆነም፣ ልል ዘሊልነታችንን አስወግደን እንጸልይ እንጂ ድኩማን አንሆን። እንደዚህ ያድርገን። ጸለይን ሳለ ጸሎታችን ባይሰማ ግን አምላክ የሚያደርገው ሁሉ ጥቅማችን ነውና በፍጹም አንዘንጋ። በአቶ ድረስ የሚኖሩ ሰዎች ንጉሥ ዳዊት ልብሰ ንግሥናውን ለብሶ ያሳየውን ንስሐ ያድምጡት። መዝሙር 6 ከቁጥር 6። እኛም እንደዚሁ እናድምጥ። አድምጠንም እንገሰጽ። ንጉስ ዳዊት የተጨነቀ ብቻ አልነበረም። በመቃተት ደከመ እንጂ እንዲሁ ያነባ ብቻ አልነበረም። አልጋውንም በእንባ አራሰ እንጂ ለአንድ ወይም ለሁለት ወይም ለሶስት ቀናት ብቻም አይደለም ሌሊቱን ሁሉ ያነባ ነበር እንጂ። በሌላ አገላለጽ እንባውን አንድ ጊዜ ብቻ አፍስሶ ከዚያ በኋላም አላረፈም። በሕይወት ዘመን ሁሉ እንባውን ሲያፈስ ኖረ እንጂ እሱን ጊዜ ለአንድ ቀን ከአንድ ቀንም ለሸርፍራፊ ሰዓታት እንባችንን አፍስሰን ከዚያ በኋላም ይህን አቁምን ተርላ ደስታ እንደምናደርገው እንደኛ አይደለም። ንጉስ ዳዊት እንደዚህ አላደረገም። ለዘወትር እንባውን እያፈሰሰ ያለቅስ ነበር እንጂ፣ እኛም ይህን እንደዚህ ያለውን ኑዛዜ አብነት እናደርግ። በዚያ ዓለም እያለን እንባችንን ለማፍሰስ ካልፈቀድን በወዲያኛው ዓለም ከማለቀስና ከመቃተት በቀር ሌላ እጣ የለንም። በወዲያኛው ዓለም እንባችንን ብናፈስ ለምንም አይጠቅምንም! ገና በዚህ ዓለም እያለን እንባችንን ብናፈስ ግን እረብ ጥቅሙ ብዙ ነው። በወዲያኛው ዓለም እንባችንን ብናፈስ የአፍረት እንባ ነው። በዚህ ዓለም እንባችንን ብናፈስ ግን ለጥቅም ነው። በዚህ ዓለም አልጋውን በእንባ የሚያጠብ ሰው ክፋትን ወይም ጥፋትን ሁሉ ያረቃል። በዚህ ዓለም መኝታውን በእንባ የሚያርስ ሰው ሕሊናውን ከፀሐይ ይልቅ ጽሩይ በማድረግ እሱን ከማንኛውም አይነት ማሰሪያ ነፃ ያደርጋል እንጂ ምድራዊ ለሆኑ ነገሮች ከፍ ያለ ዋጋ አይሰጥም። እየተናገርኩ ያለሁት ለመነኮሳት እንደሆነ አድርገ አታስብ። በዚህ ዓለም ለሚኖሩ ሰዎችም ጭምር ነው እንጂ የትምህርት ለመነኮሳት ከሚሰጣቸው ረብ በላይ በዚህ ዓለም ለሚኖሩ ሰዎች ይረባቸዋል። ንሳ የሚያሻቸው እነዚህ ናቸውና እንደዚህ እምባውን እያፈሰሰ ሌሊት ሌሊት የሚቃትት ሰው ሌናው ከደመናት በላይ ይነጠቃል። እንደዚህ ያለ ሰው በመንፈሳዊ ሐሴት ተሞልቶም በእምነት ወደ ቤተ እግዚአብሔር ይቀርባል። ከባልንጀሮቹ ጋር በደስታ ይነጋገራል እንጂ አይቆጣም። በፍትወት አይቃጥልም፣ ፍቅረ ነዋይ አይሰለጥንበትም፣ አይቀናም። እንደዚህ ባለ በሌላ ነገር አይያዝም። እነዚህ ሁሉ ስሜቶች እንደ አራዊተ ገዳም ፖስጡ ቢያገሱም የሚያቃትትና እንባውን የሚያፈስሰው እንደ ለማዳ እንስሳ ይገዛቸዋል።